ሰላም እንዴት ናችሁ? ወዲ ማማ ኮምፒውተር ቴክኖሎጂ ዩቲዩብ ቻናል ተከታታዮች ለዛሬ ይዤላችሁ የቀረብኩት ፕሮግራም እንዴት አድርገን በቤታችን ወይም ደግሞ በቢሮ ያለን ዲሊንክ የዋይፋይ ራውተር እንዴት አድርገን ኮንፊገር ማድረግ እንችላለን። ኮንፊገር ሲባል ደግሞ ለምሳሌ እንዴት አድርገን ፓስወርድ መቀየር እንችላለን፣ እንዴት አድርገን የዋይፋይ ኤስኤስአይዲ ወይም ደግሞ የዋይፋይ ስም መቀየር እንችላለን፣ ኢቨን ራሱ ከቨሬጅ እንዴት አድርገን መጨመርና መቀነስ እንችላለን። ከቨር የሚያደርገውን ማለት ነውእና በሜትር እንዴት አድርገን መጨመር እንችላለን፣ እንዴት አርገን መቀነስ እንችላለን፣ የሚሉትን እናያለን ማለት ነው። ስለዚህ እንዴት አርገን ኮንፊገር እናደርጋለን ብለን ስናስብ ከዋይፋይ ራውተር ወይም ደግሞ አሁን እዚህ ጋር እዚህ ፊት ለፊት ስክሪን ላይ እንደማሳያችሁ ዲሊንክ የሚባለውን ዋይፋይ ራውተር ነው ማለት ነው። ይሄ ዲሊንክ ዋይፋይ ራውተር በጀርባው ላይ ምን አለ ማለት ነው የዋይፋዩ ኮንፊገር የምናደርግበት አይፒ አድረስ አለ ማለት ነው። 192 168 አንዳንድ ሊል ይችላል ማለት ነው። ላይክ እንደዚህ ማለት ነው። 192 168 ልክ በዚህ መልኩ ሊሆን ይችላል ማለት ነው። ፕላስ ዩዘር ኔማችን ደግሞ እዛው ጋር እዛው ላይ ማለት ነው ይቀመጣል ዲፎልት የሚቀመጥበት ኮንዲሽን አለ ማለት ነው። አድሚን ብሎ ሊያስቀመጥልን ይችላል ማለት ነው። በተመሳሳይ ደግሞ ኮንፊገር የምናደርግበት የዋይፋይ ፓስወርዱንም እዛ ላይ እናገኘዋለን ማለት ነው። ስለዚህ እንዴት አድርገን ነው መግባት የምንችለው? ወይም ደግሞ አይፒ አድረሱን ማወቅ ካልቻል እንዴት አድርገን እንገባለን ብለን ስናስብ ሲኤምዲ ወይም ደግሞ ኮማንድ ፕሮምፕት እንከፍታለን ማለት ነው። ይህ ሲኤምዲ ከከፈትን በኋላ ምን እናደርጋለን? በቀጥታ አሁን እኔ የምጠቀምበትን ዲቫይስ አይፒ አድረስ ማወቅ እፈልጋለሁ ማለት ነው። ስለዚህ አይፒ አይፒ ኮንፊግ ብላችሁ ሰርች ታደርጋላችሁ ማለት ነው። አይፒ ኮንፊግ ላይክ ልክ እንደዚህ ማለት ነው። አይፒ ኮንፊግ አይፒ ኮንፊግ ብላችሁ ሰርች ስታደርጉ ወይም ደግሞ ስትጫኑ ነው ማለት ነው ይመጣላችኋል ማለት ነው። ለምሳሌ አይፒ ኮንፊግ ብያዋለው እንደምታዩት ማለት ነው እዚህ ጋ አይፒ ኮንፊግ አይፒ ኮንፊግ ስለው ይህንን ያመጣልናል። የሎካል አይፒ አድረሱ ወይም ደግሞ የክረንት ስኛውን የምጠቀምበት የኮምፒውተሩን አይፒ አድረስ መቶ ዘጠና ሁለት መቶ ስልሳ ስምንት አንድ አንድ ብሎ አስቀምጦልኛል ማለት ነው። ፕላስ ደግሞ የዲፎልት ጌት ወይም አለ ማለት ነው እዚህ ጋ እነዚህ ነገሮች ናቸው በዋናነት መያዝ ያለባቸው እዚህ ጋ የዲፎልት ጌት ወይ አለ ማለት ነው የራውተሩ አይፒ አድረስ ማለት ነው። እዚህ ጋር ፕላስ ደግሞ እኔ የምጠቀምበት ደግሞ የሆስት አይፒ አድረሱ መቶ ዘጠና ሁለት መቶ ስድሳ ስምንት አንድ አስራ አንድ ነዋል ማለት ነው። የኛው ደግሞ አንድ አንድ ነዋል ማለት ስለዚህ የትኛው ንወስዳለን ማለት ነው። ይችን አይፒ አድረስ እንወስዳለን ማለት ነው። መቶ ዘጠና ሁለት መቶ ስድሳ ስምንት አንድ አንድ የሚለውን አይፒ አድረስ አንድ ጊዜ እንወስዳለን ማለት ነው። የት ላይ እንሄዳለን ማለት ነው? ወደ ኮምፒውተር ብራውዘራችን ላይ እንሄዳለን ማለት ነው። ፋይርፎክስ ሊሆን ይችላል ወይ ጉግል ክሮም ላይ ትገቡና መቶ ዘጠና ሁለት መቶ ስድሳ ስምንት አንድ አንድ ብላችሁ ሰርች ታደርጋላችሁ ማለት ነው። ይህን ሰርች ታደርጉ የዲሊንክ የዋይፋይ ራውተር የኮንፊግሬሽን ሎጊን ፔጅ ይመጣልናል ማለት ነው። ከዚህ ጋር ስንመጣ የዩዘርኔም ይመጣልናል፣ ፕለስ እዚህ ጋር ፓስወርድ እንድናስገባ ይጠይቀናል። መጨረሻ ላ ትክክለኛ ፓስወርድ ካስገባን በኋላ ሎጊን የሚለውን አማራጭ ጥነክተን መግባት እንድንችል ያደርገናል ማለት ነው። ስለዚህ ዚላ ዩዘር እንመርጥለታለን፣ ዜን እናስገባለን ማለት ነው። ፓስወርድ እናስገባለን ማለት ነው። ትክክለኛ ዩዘርና ፓስወርድ ስናስገባለት በዚህ መልኩ እየከፈተልን ይሄዳል ማለት ነው ከዚህ ጋር የሆም ፔጁ መጣልን ማለት ነው ወይም ደግሞ የሴትፕ ዊዛርዱ መጣልን ይሄ ዲሊንክ እንደሆነ የዋይፋይን ያመጣልናል እዚህ ጋር ሴትፕ የሚባላለ እዚ ላይ አድቫንስድ የሚባላለ እዚ ላይ ሜንቴናንስ ይባላለ ስታተስ እያለ እዚ ጋር ዋና ሜኖች አሉ ፕላስ ደግሞ በዚ ጋር በግራ በኩል ላይ የሚመጡልን ደግሞ ሌላ ሰብ ሜኖች ይመጣሉ ማለት ነው እያንዳንዱ ነገሮች ስንነካቸው ማለት ነው እነዚህን አንድ በአንድ እያየናቸው ለማየት ጥረት እናደርጋለን ማለት ነው እ ስለዚህ እዚህ ላይ ሜንቴናንስ የሚለውን አንድ ጊዜ ክሊክ እናደርጋለን። ሜንቴናንስን ከነካን በኋላ እዚህ ላይ ፓስወርድ ቼንጅ የምናደርግበት ነገር አለ እዚህ ጋር ማለት ነው። እዚህ ጋር ሜንቴናንስ ማክተር ፓስወርድ ስንነካ ከዚህ ጋር ሲስተም ላይ ወይም ደግሞ ዋይፋይ ራውተሩ ላይ ያሉ ሁለት ዩዘሮች አሉ ማለት ነው። ሳምፕል ወይም ደግሞ ያሉ ዩዘሮች ማለት ነው። የመጀመሪያው አድሚን፣ ሁለተኛው ደግሞ ዩዘር የሚል ፕሪቪሌጃቸው ደግሞ ሩት እና ደግሞ ዩዘር የሆኑ ሩት ከሆነ ምንድነው ማለት ነው ፎል ፕሪቪሌጅ ማለት ነው። ሪል ዩዘር ዩዘር ከሆነ ደግሞ ሊሚትድ የሆነ ፕሪቪሌጅ ወይም ደግሞ ሊሚትድ ስራዎችን እንደሰራ የምናደርግበት ይሆናል ማለት ነው። ስለዚህ ለምሳሌ የአድሚን የሚባለውን ዩዘር ፓስወርድ መቀየር ብንፈልግ ወይም ደግሞ ዩዘር ላይ ክሊክ እናደርጋለን ወይም ደግሞ አድሚን ላይ ክሊክ ስናደርግ እዚህ ጋር ይቀያየርልናል ማለት ነው። ከረንት ፓስወርዱን ወይም ደግሞ አሁን ከረንት ላይ ያለውን ፓስወርድ እዚ ላይ እናስገባለን። ከዛም በአዲስ አሁን ከረንት ላይ ያለንን ፓስወርዳችንን አዲስ ፓስወርዳችን ላይ እናስገባና የምናደርጋለን ማለት ነው። ሞዲፋይ የሚለው ማለች መንካት እንችላለን ማለት ነው። በዚህ መልኩ አድርገን የዋይፋይ የዲቫይሱን የማን ነው የዲቫይሱን ፓስወርድ በዚህ መልኩ ቼንጅ ማድረግ እንችላለን ማለት ነው። ይሄ ይሄ ምንድን ነው የዲቫይሱን ፓስወርድ ማለት ነው። የዲፎልት ፓስወርድን በዚህ መልኩ መቀየር እንችላለን። ሌላኛው ደግሞ ስንመጣ ደግሞ አድቫንሰር ላይ እንመጣለን። አድቫንሰር ላይ መጠን ዋይርለስ ሴትፕ ና ዋይርለስ ሴትፕ ላይ ገብተን ዋይርለስ ሴቲንግ፣ ዋይርለስ ቤዚክ ና ዋይርለስ ሴኪሪቲ የሚሉ አማራጮች ይመጡልናል ማለት ነው። ሴትፕ ላይ እንመጣለን ዋይርለስ ዴን ዋይርለስ ሴቲንግ፣ ዋይርለስ ቤዚክ እና ዋይርለስ ሴኩሪቲ ዋይርለስ ቤዚክስ የሚሉት ምንድን ናቸው ብለን ስናስብ ከዚህ ጋር የ የዋይርለስ ዲቫይሳችን ወይንም ደግሞ የዋይርለስ ራውተራችን ማለት ነው። ሁለት ነገሮችን እዚህ ላይ መስራት የምንችልበት አንደኛው አማራጭ አለ። አንደኛ የኤስኤስአይዲ ወይም ደግሞ የዋይርለስ የዲቫይሱን የዋይፋይውን ኔም ማለት ነው እዚህ ጋር የዋይፋይውን ኔም መቀየር የምንችልበት ቦታ ይህ ነው ማለት ነው። ሌላኛው ደግሞ የራዲዮ ፓወር ፐርሰንት ማለት ነው። እነዚህ ሁለት አማራጮች ናቸው ያሉ እነዚህ ጋር ማለት ነው። ፓስወርድ መቀየር ዘማን ነው። የዋይፋይ ኔሙን መቀየር ብንፈልግ ከዚህ ጋር ማስቀመጥ እንችላለን ማለት ነው። ለምሳሌ ኤቢሲ ዋይፋይ ብዬ እዚህ ላይ ባስቀምጥ ስልካችን ላይ ወይም ደግሞ ኮምፒውተር ላይ አክሰስ ስናደርገው ሰርች ስናደርገው ሊንክ ወይም ደግሞ ኮኔክት የምናደርግበት ኤቢሲ ዋይፋይ የሚለው ዲስፕላይ ይሆንልናል ማለት ነው። ሌላኛው ደግሞ እዚህ ላይ የሬዲዮ ፓወር በፐርሰንት ማለት ነው። 100 80 50 25 ፐርሰንት የሚለው ማለት ነው። ያው እንደሚታወቀው የዋይፋይ ራውተር 360 ዲግሪ ነው እንግዲህ ሽከበር የሚያደርገው ማለት ነው። እዚህ ላይ መሀል ላይ ብታስቀምጡት 360 ዲግሪ በሁሉም አቅጣጫ ተደራሽ ይሆናል ማለት ነው። ስለዚህ አሁን ተደራሽነቱ ምንድን ነው ይሄ እርዝመት መቶ ፐርሰንት ባደረግነው ቁጥር አሁን ካለበት ዲቫይሱ ካለበት ወደዛ በ100% ርቀት ላይ አክሰስ እንዲደረግ ማድረግ ያስችለናል ማለት ነው። 80% ካር ነው ወደኋላ እየተመለሰ 25% ስናደርግ ወደኋላ መጥቶ 10% ስናደርግ በተወሰነ ርቀት ብቻ ያ ዋይፋይ ራውተር አክሰስ እንዲደረግ ይጠቅመናል ማለት ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው ማለት ነው። እናንተ ለምሳሌ ዋይፋይ ስትጠቀሙ ስትሬን ጉዞ በጣም ሊቀንስባችሁ ይችላል ማለት ነው። ምክንያቱም ከዚህ ሆኖ በተወሰነ ርቀት ከ10 ከ15 ሜትር አክሰስ የሚያደርግ ሰው ካለ አክሰስ እንዲያደርግባችሁ ከፈለጋችሁ እናንተ ቅርብ በላይ ብቻ አክሰስ ማድረግ ከፈለጋችሁ 10% ማድረግ ይችላል 25% ማድረግ በዚህ መልኩ አድርጋችሁ የዋይፋይ ራውተራችሁን የአክሰስ ሌብሉን መቀነስ ትችላላችሁ ማለት ነው። ይሄ የዋይፋይ የኤስኤስአይ እና የራዲዮ ፓወሩ እንዴት አድርገን መጨመርና መቀነስ እንችላለን የሚለው ሌላኛው ደግሞ የዋይርለስ ሴኪሪቲ። በነገራችን ላይ ከቅድሙና የቅድሙን ያሁን ይለያያል። ይህ የዋይርለስ ሴኩሪቲ የምንለው ምንድን ነው? የዋይርለስ የዋይፋዩ ፓስወርድ ማለት ነው። የዋይፋዩን ፓስወርድ ማለት ነው። እዚህ ጋር እንግዲህ የምንቀይረው ማለት ነው። ከዚህ ጋር የዋይፋዩ ፓስወርዱን በዚህ መልኩ ስቀይረው፣ ልክ ቅድም የሰጠውት የዋይፋይ ኔም አለ። ዋይፋይ ኔም ኮኔክት እንዳደረግን የሚጠይቀን ምንድን ነው ማለት ነው። እዚ ጋር የፓስወርዳችን እዚህ ላይ እናስቀምጣለን ማለት ነው። እና በዚህ መልኩ አድርገን ዘይ መጨረሻ ላይ እዚህ አፕላይ ሴቲንግ የምትል አማራጭ አለች ማለት ነው። ያን ስራ ከሰራን በኋላ አፕላይ ሴቲንግ የሚለውን ክሊክ በማድረግ ቼንጅ ማድረግ እንችላለን፣ ወይም ደግሞ መቀየር እንችላለን ማለት ነው። በዚህ መልኩ የዋይፋይ ፓስወርዳችንን እና የዋይፋይ ኔሙን መቀየር እንችላለን ማለት ነው። ቅድም ያሳየዋችሁ ደግሞ ምንድን ነው ማለት ነው የዋይፋይ የራሱን የራውተሩን ፓስወርድ ማለት ነው። የራውተሩ ፓስወርድ በዛ መልኩ መቀየር እንችላለን ማለት ነው። ይህን እናድርጋለን። መጨረሻ ላይ ስንጨርስ ሜንቴኔንስ ላይ እንገባና ነጎት የሚለውን አማራጭ እንጫናለን። ነጎት እንላለን። ነጎት እንከረከር በኋላ በዚህ መልኩ ሬዳይሬክት አድርጎ ወደ እንደገና ወደ ዋና ፔጁ ይወስድናል ማለት ነው። ስለዚህ እንደዚህ አድርገን የዋይፋይ ዲቫይሳችንን ኮንፊገር ወይም ደግሞ እናንተ በምትፈልጉበት መልኩ አድርጋችሁ ማስተካከል እና ሴት አፍ መስራት ትችላላችሁ ማለት ነው። የዩቲብ ቻናል አዲስ ሲሆናችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ ለማለት ወዳለሁ። መልካም ምሽት፣ አመሰግናለሁ።